ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ቤተሰብ ዛሬ አንድ በጣም ያበሳጨኝና ና ያናደደኝ ነገር በዛ ጉዳይ አንዳንድ ነገር ለማለት ነው። ና የዮኒ ማኛ የምትባል ሰውዬ ፕሊስ ፕሊስ ከዴዚና ከአሌክስ ህይወት ውልቅ ብለህ ውጣ። ጦሳቸውን ይዘህ ሂድ። አይመለከትም፣ ስለነሱ ጉዳይ ቤተሰብ እንዲህ ያናደደኝን ቪዲዮ ላሳያችሁና እንመለስ ዴዚና ሙራው አንድ ላይ ናቸው ወይስ ጨረሱ? አንድ ላይ ናቸው ዴዚና ሙራው? ዘግቡኝ እስቲ፣ ነው አለቀ? ብዙ ጊዜ አይታዩም ሶሻል ሚዲያ ላይ አንድ ላይ ናቸው። አሚንዬ ወሳ ወሳ ማው እንግዲህ፣ ቤተሰብ ቪዲዮውን እንደሰማችሁት ነው እና በጣም ተጨንቆ አሌክስ እና ዴዚ ጨረሱ ወይ ብሎ ሲጠይቅ ነበረ ትላንትና ማታ ላይቭ ላይ። እና በጣም ተጨነክ። በጣም ነው እንዴ የአሌክስ እና ዴዚ ፍቅር የሚያሳስብክ? በጣም ነው እንዴ የሚያስጨነቅክ? በጣም ነው ሰላም የነሳክ አንተ። ትልቅ ሰው አደለክ እንዴ? ተከብረ አትቀመጥም? በቃ ልጆቹን ተዋቸው። ለምንድን ነው በዚህ ልክ ስለ እነሱ መጠየቅ ምናም፣ መናገር ለምን አስፈለገ? አይመለከትም አዎ አንድ ላይ ናቸው አልጨረሱም ገና መቼም አይጨርሱም እስከ ህይወታቸው ፍጻሜ ድረስ አብረው ነው የሚሆኑት አያሳስብክ ምንም የሚያልቅ የሚጨረስ ነገር የለም ምን አገባ አንተ መቼም አይንህ እያየ ደግሞ ታያለ ትልቅ ደረጃ ሰርጋቸውን በቅርቡ ሰርጋቸውን ታያለክ የእውነት ቤተሰብ በጣም ነው የተናደርኩት እንዲህ ምንድን ነው ልጆቹም በዚህ ልክ አልጨረሱም እንዲህ አሌክስና ዴዚ ብሎ መጠየቅ ምን አመጣው ሰው ጭንቅላት ውስጥ ያለውን ነገር ነው የሚጠይቀው። ስለዚህ እነዚህ ልጆች ውስጡ ጭንቅላቱ ላይ አሉ። ተለያይተዋል፣ ለተለያዩም ብሎ ያሳስበዋል ማለት ነው። ያንን ነው የተረዳሁት። በጣም ነው ማታ እየተናደርኩት የእውነት ቤተሰብ፣ እንዴ! ምንድን ነው በዚህ ልክ? በቃ ልጆቹን ተዋቸው። ያኔም እንደዛ ገብተ ነገሮችን ስታበላሽ እና ስትበጠብጥ የነበሩ አይበቃ የእውነት በዛ በዛ። አሁንስ በዛ። ለምንድን ነው በዚህ ልክ ልጆቹን የምትፈታተናቸው? የእውነት ቤተሰብ በጣም ነው የተሰሜታዊ የሆንኩት። እንዴ አልጨረሱም ብሎ መጠየቅ ምን አመጣው? አሌክስ እና ዴዚ አልጨረሱም ወይ? ኦ እሱ ነበረ በነገራችን ላይ ብዙ ጠላት እንዳላቸው ይሄ ማሳያ ነው። ኦኬ ይሄ ማሳያ ነው አንዱ አብዛኞቹ አብዛኞቹ ሚዲያ ላይ የዴዚንና የአሌክስን አንድ መሆን አይፈልጉትም። ይሄ ግልጽ ነው በግልጽ እንደሱ ወጥተው ባይናገሩም አይፈልጉትም። በጣም ብዙዎቹን አይተናል ከዚህ በፊትም ማለት ነው። እና በጣም ብዙዎቹ አሁን እሱ ለዴዚ ወዳጅ መስሎ፣ ያኔ ተቆርቋሪ መስሎ በጣም ብዙ ነገር ሲያደርግ ነበረ። እና ማታ ይሄንን ሲል በማየቴ በጣም ነው ያፈርኩት፣ በጣም ነው የተናደድኩት። ከሱ ይሄንን ሳልጠብቅ ቀርቼ አይደለም፣ ኦፍኮርስ ከሱ ምንም ልጠብቅ አልችልም። ግን ለምንድን ነው ሰው አቴንሽን እንዲሰጣቸው አልጨረሱም ብሎ መጠየቅ ምን አመጣው? ታ ያለህ አልኩክ እኮ እኛ ደግሞ እናስለቅልሃለን። ይህን ሲኒህን ነው የምንደረድርል። ላይቭ በገባ ቁጥር እነሱን ነካ ማለት እንደ ሌሎቹ እንትኖች አደለንም እኛ የእነሱ ፈኖች። እንደ ሌሎቹ ስማቸው ሲነሳ ነካክተን ምንተው አደለንም። እስከ ጥግ ድረስ ነው የምናስጨርስ እስከ ጥግ ድረስ ነው የምንሄደው። ከዚህ በኋላ ስማቸውን እንዳታነሳ። ልብ ላይ ያለውን ነው አፌ የተናገረው። አይጨርሱም እንዴ ተለያዩ አንተ፣ መስማት የፈለግከው ተለያዩ እኮ፣ ድጋሚ ተመጣበጡ የሆኑ አንተ ቤት ይግቡና ይታረቁ በቃ አስታርቃቸው፣ እንትናን ጥራ፣ እንትናን ጥራ፣ ያንን ድራማ ነበር አንተ የፈለግከው። ያ ደግሞ መቼም በፍጹም አይሆንም። እንዴት ነው ሰው በዚህ ልክ አንተ ትልቅ ሰው አይደለ እንዴ? የልጆች አባት አይደለ እንዴት ነው በዚህ ልክ መተጨረሱ አልጨረሱ ብለ ላይን ከፍተ የምትጠይቀው? ምን አገባክ ስለ እነሱ ምን አገባክ? ስትጠብቅ ነበረ? ኦፍኮርስ የነሱ መለያየት ነው መስማት የምትፈልገው። ከዚህ በኋላ ስማቸውን እንዳጠራ ላይ በገባ ቁጥር ነው እየገባን የምናጨልልክ። እንደ ሌሎቹ ተከታዮች አይደለንም እኛ የእውነት ቤተሰብ። በጣም ነው የተናደድኩት። ምን አይነቱ ምቀኛ ነው በእናታችሁ! እንደዚህ አይነት ምቀኛ አለ? ያ እሱ ስለተናገረ ነው እንጂ በጣም ብዙ እኛ እንኳን የምናውቃቸው አሉ፣ ወዳጅ መስለው ጠላቶች፣ ለእነሱ ተቆርቋሪ መስለው በጣም ብዙ ተንኮል የሚሰሩ ሰዎች አሉ። ትላንት አሌክስ እንኳን የሆነ ፎቶ ስጦታ ተልኮለት የዴዚና የእሱ ሰምታችሁ ከሆነ ያንን ፎቶ ማስቀመጠው ምግብ የሚበላበት ጋር ነው። ሰዎች ሲመጡ እሷን እንዲያይዋት አያችሁ። ላይ እዚህ ምን ትረዳለ? ከዚህ ውስጥ የምትረዱት አሁን የእነሱ ጓደኛ ሁኖ እንኳን ቤቱ እየሄዱ የእነሱን አብረው መሆን የማይፈልጉ ሰዎች አሉ። ገባችሁ? ስለዚህ የዮኒ ባይገርምም ግን ያናድዳል? በእውነት በጣም ነው ስሜታዊ የሆንኩት እንዴ እንዴት አንድ ከልጅ አባት ከሆነ ሰው ይሄ በፍጹም አይጠበቅም። ደግሞ ከዚህ በፊት አስታርቃለ ብለ አስታርቃለ ብለ ድራማ ምናምን ስትሰራ ነበረ። በጣም የተናደርጉት የእውነት ቤተሰብ እኔ አዶኖ፣ እናንተም እንደኔ ስሜታችሁ ስሜታ ይሆናችኋል። አዶኖ አላቅም እኔ ምን ማለቱ ላ እንዳለ ምክንያቱም እኛ የሁ ነገር እንዳይፈጠር በቃ ላይክ አያችሁ። እኛ ምንፈልገው ሌላ ጠላት የሚፈልገውን ደግሞ አያችሁ እኛ ወልደው የሆነ ነገር እንኳን ተፈጠረ ሲባል ምን ያህል ነው ስሜታችን እንትን የሚለው ከዛሬ ነገ አብረ ሁነው አየናቸው ይጋባሉ። በጣም ብዙ ነገር ነው እና እኛ የምናስበው እንደ ዩኒ ማኛ አይነት ሰዎች ደግሞ እንደዚህ ጨረሱ አልጨረሱም ብለው እንዴት ሰው እንዴት እንዴት እንዴት ላይ ገብቶ አሌክስ እና ዴዚ ጨረሱ ወይ ነው አንድ ላይ ናቸው ብሎ እንዴት ይጠይቃል? በጣም ነው የሚገርመው የእውነት። እና በጣም ብዙ ጠላት እንዳላቸው ነው የተረዳሁት። በነገራችን ላይ በጣም ብዙ አብረው እንዲሆኑ የማይፈልጉ ሰዎች አሉ። እሱ በግልጽ ወጥቶ ስለተናገረ ነው እንጂ እናንተ ደግሞ እግዚአብሔር ይጠብቃችሁ፣ የእውነት ደግሞም ይጠብቃችኋል። ፈጣሪ መጨረሻችሁን ያሳምረው። ሁሌም ሳቁ፣ ሁሌም ይመርባችሁ፣ ሁሌም አብራችሁ ሆኑ። የእውነት ቤተሰብ መቼም እንዳትለወጡባቸው። ለዴዚና አሌክስ ተከታዮች ደግሞ ማለት የምፈልገው በ መቼም እንዳትለወጡባቸው፣ ምንም ነገር ቢፈጠር ሁሌም ከጎናቸው ነው መሆን ያለብን። በዚህ ልክ ጠላት እንዳላቸው ካወቅን፣ እንዲለያዩ የሚፈልጉ ሰዎች እንዳሉ ካወቅን፣ ሁሌም ከጎናቸው ነው መሆን ያለብን። ምንም አይነት ነገር ቢፈጠር፣ ምንም አይነት ነገር ቢፈጠር ከጎናቸው ሆነን ጠላትን ማባረር ነው ያለብን እንጂ ማንም እንደዚህ በጣም ነው እውነት። ይሄ እኮ በነገራችን ላይ እንደ ቀልድ የሚታይ ነገር አይደለም። ልቡ ላይ ያለውን ነው አፉ የተናገረው። ና ጨረሱ ወይ ብሎ ሲጠይቅ በጣም ነው የገረመኝ። ይሄ ይሄ በጣም በቃ እውነት እኔ አይዶ ነው ምን እንደምላችሁ አላውቅ። ደግሞ መቼም አይጨርሱም፣ ይጨርሳሉ ብለህ አስበህ ከሆነ መቼም አይጨርሱም። በቅርቡ ደግሞ ታያለህ። ኢንሻላ አሁን እናቱን እህቱን አግኝቷል። ቀጣይ ደግሞ እሷን ነው የሚያገኘው። በቅርቡ በቃ ሰርግ ነው የምታዩ። በቅርቡ አንተ፣ ይሄ ነው ያስጨነቀክ። በቅርቡ ሰርጋቸውን ታያለክ። እኛ ደግሞ ላይፍ በገባ ቁጥር እየመጣን ኮመንት ላይ እናጨልልሃለን። እንደ ሌሎቹ አይደለንም እኛ። እሺ ከዚህ በኋላ እንደዚህ አይነት ነገር ባትል መልካም ነው። ሰው ተለያዩ፣ እንደ ኦይል ሊያዩ ነው እንዴ ብሎ ሰው ወደ እነሱ ፎከስ እንዲያደርግ ነው እያደረግ። ሰው አፍ ውስጥ ልጆቹን አታስገባቸው። ስለ እነሱ ስም እዛው ሃይማኖትህን ስበክ፣ የእነሱን ስም አትጥራ። ኦኬ በጣም እኔ አይዶኖ ቤተሰብ፣ በንግግር እየተሳሳትኩት ነገር ካለ በጣም ይቅርታ። ቤተሰቦቼ በጣም ስሜታዊ ስለሆንኩኝ ነው። እና እስኪ እናንተ ቪዲዮውን ስሙትና ምን እንደተሰማችሁ ሀሳባችሁን ኮመንት ሴክሽን ላይ ያስቀምጡልኝ፣ ማወቅ ፈልጋለሁ። እና ለዴዚና ላሌክስ ፍቅራችሁን አሳዩአቸው።